ንቁ አእምሮ የብዙ ጥንዶች የመለያየት ሚስጥርን በዚህ ቪዲዮ ያቀርብላችኋል። ከዓይን ያውጣችሁ ስለተባሉ ጥንዶች መለያየት ስናወራ አብዛኞቻችሁ ስለ ቺቲንግ ወይም ትልልቅ ውሸቶች ታስባላችሁ። ግን አብዛኛውን ጊዜ ፍቅረኛሞችን የሚለየው ያ ብቻ አይደለም። ትንሽ የሚመስለን ግን በጣም ትልቁና ዋነኛው የመለያየታቸው ሚስጥር እውነተኛ ማንነታቸውንና እውነተኛ ፍላጎታቸውን መደበቅ ነው። ገና ፍቅር ስንጀምር የወደድነውን እንዳናጣ በመፍራት አይ ማለት ያለብን ቦታ አዎን እንላለን። በፍርሃት ምክንያት አብዝተን የምንፈልገውን የፍቅር ግንኙነት እንደብቃለን። ይህ ፍርሃት ፍቅራችንን በእውነተኛ ላይ ሳይሆን በጊዜያዊ መመቸት ላይ እንዲመሰረት ያደርገዋል። ይህ ደግሞ ወደ ሶስት ትልልቅ ጥፋቶች ይመራናል። አንድ፣ የሐሰት መሠረት። እውነተኛ ማንነታችንን ስንደብቅ ፍቅረኛችን የሚወደው እኛ ያልሆነውን ሰው ነው። ከስድስት ወር ወይም ከአንድ ዓመት በኋላ ጭንብላችን ሲወልቅ እና እውነተኛ ማንነታችን መውጣት ሲጀምር ፍቅረኛችን በእኛ እውነተኛ ማንነት ላይ ተስፋ ሊቆርጥ ይችላል። ያ ደግሞ ወደ መለያየት ሊያመራን ይችላል። ምክንያቱም የመሰረትነው ግንኙነት በአሸዋ ላይ እንደተገነባ ቤት ነው። በመጀመሪያው ትንሽ ማዕበል ይፈርሳል። ሁለት፣ ያልተሟሉ ፍላጎቶች የምንፈልገውን መጠየቅ ስለምንፈራ ፍላጎታችንን ፍቅረኛችን አያውቅም። ለምሳሌ ማውራት የምንፈልገው ቀጥታ በመደወል ሊሆን ይችላል ፍቅረኛችን ደግሞ በተደጋጋሚ በመልእክት ቢያወራን፣ ይህንን ነገር አለመናገር ቅሬታ በልባችን ውስጥ እንዲከማች ያደርጋል። ይህ ቅሬታ ከጊዜ በኋላ ጥላቻ ሆኖ የፍቅር ግንኙነታችንን ሊያፈርሰው ይችላል። ሶስት ድንበር አለማበጀት። ራሳችንን ስንደብቅ ፍቅረኛችን እንዴት ትሪት እንደሚያደርገን እናስተምረዋለን። ለምሳሌ ቀጠሮ ስንይዝ ዘውትር ዘግይቶ መምጣት፣ አይ ይሄ መሆን የለበትም ካላለን፣ ትዕግስታችንን እየተፈታተነን ወይም እየተበሳጨን እንደሆነን አያስብም። ስለዚህ ቀጠሮ ባለማክበር ይቀጥላል። አስታውሱ በሕይወት ውስጥ እንድትታገሱት የፈቀዳችሁት ነገር ሁሉ በትክክል የምታገኙት ይሆናል። ግን ወደ ምርጥ ጥንዶች ለመቀላቀል የሚያስፈልገን ብቸኛው ነገር እውነተኛነት ነው። አንድ ማንነትን አሳውቅ። በመጀመሪያ ደረጃ ራሳችንን እንሁን። የምንወደውን፣ የማንወደውን፣ ዋጋ የምንሰጠውን ነገር እንግለጽ። ለምሳሌ ሥራ የሚበዛብኝ ከሆነ እኔ በስራ የምጠመድ ሰው ነኝ። ስለዚህ የምንገናኝባቸው ቀናት ይህና ያ ናቸው ብለን ማሳወቅ ይገባናል። አዎ አንዳንድ ሰዎች ላይወዱት ይችላሉ። ግን እኛን የሚወደንን ትክክለኛውን ሰው እንድናገኝ እድል ይሰጠናል። ሁለት ፍላጎትን እንናገር። ፍላጎታችንን በቅሬታ መልክ ሳይሆን በግልጽ ጥያቄ መልክ እናቅረብ። ለምሳሌ በሆነ ነገር ላይ ቅሬታችንን ስናቀርብ አሁን ያለውን ነገር ተረድቸዋለሁ እኔ ደግሞ ደስታ እንዲሰማኝ ይህንን ብታደርግልኝ ወይም ብታደርጊልኝ ደስ ይለኛል ልንል ይገባል። ዋናው ነጥብ ፍላጎታችንን መግለጽ እኛን ብቻ አይጠቅምም። ፍቅረኛችንም እኛን እንዴት በትክክል መውደድ እንዳለበት ወይም እንዳለባት እናስተምረዋለን። ሶስት ድንበሮችን እናብጅ። አንድ ነገር ምቾት ካልሰጠን ወዲያውኑ በእርጋታ መናገር አለብን። ለምሳሌ ዘግይተህ ስትደውልልኝ የምትፈልገኝ አይመስለኝም። እኔ የምፈልገው የፍቅር ህይወት የሁለታችንንም ጊዜ ዋጋ የሚሰጥ መሆን አለበት ማለት ይኖርብናል። በአጠቃላይ የፍቅር ህይወታችን በሌላ ሰው ላይ እንዲወሰን አንፍቀድ። አንተ ወይም አንቺ የህይወትህ ወይም የህይወትሽ ዋና ተዋናይ ነህ ወይም ተዋናይ ነሽ። ጥናቶች እንደሚያሳዩት ዘጠና ፐርሰንት የሚሆኑት ጥንዶች የፍቅር ግንኙነት በፍርሃትና በማስመሰል ላይ ስለሚገነቡ ይፈርሳሉ። 10% ውስጥ ለመሆን ከፈለክ ወይም ከፈለግሽ ግንኙነታችሁን በእውነተኛነት ላይ መመስረት አለበት።